እንደምን አላችሁ ቤተሰቦቼ የእግዚአብሔር ሰላም ከእናንተ ጋር ይሁን ዛሬ እስኪ በካናዳ የምትገኘውን የእናታችን የቅድስት ኪዳነ ምህረት ጸበል የፈለቀበትን ቦታ ላሳያችሁ ነዋተ ብርሃን ደብረ ሲና ኪዳነ ምህረት ገዳም ይባላል በኪችነር ዋተርሉ ማለትም ከቶሮንቶ ከተማ በመቶ ኪሎ ሜትር ያህል ርቀት ላይ ይገኛል

ቦታው እጅግ መንፈስን የሚያድስ እና አካባቢው በሙሉ በእርሻ ቦታ የተከበበ ፍጹም ገዳማዊ ሰላምን የሚሰጥ ነው። ጸበሉ ከፈለቀ ጀምሮ በርካታ ምዕመናን ወደ ቦታው በመሄድ ፈውስን አግኝተዋል። ከልዩ ልዩ በሽታዎች፣ ከካንሰር እና ከመሳሰሉት ከባባድ ሕመሞች ሳይቀር ድነው የመሰከሩ ብዙዎች ናቸው።

ታምራቱን የሰሙ ምዕመናን ከሩቅም ከቅርብም እየመጡ በአገልግሎቱ እየተጠቀሙ ይገኛሉ። እንዲሁም በፍልሰጣ ጾም ወቅት እዚሁ በመክረም ሱባኤ ይይዛሉ። ጽኑ ሰላም ጸጥታ ማግኛዬ። ገዳሙ ጸበልተኞችንና ለሱባኤ የሚመጡ ምእመናን ለማስተናገድ በቂ ቦታ ስላልነበረው የተለያዩ ትሬለሮችን ወደ ማረፊያነት በመቀየር ምእመናን ቀደም ብሎ ቦታ በመያዝ እየመጡ ሲስተናገዱ ቆይተዋል። አሁን ግን እነዚህ ጊዜያዊ መጠለያዎች ለረጅም ጊዜ ማገልገል ስለማይችሉ ተነስተው በቦታቸው ለእንግዳ ማረፊያ የሚሆን ህንፃ ለመገንባት አስፈላጊውን የወረቀት ስራ ጨርሰን ቤቷን ልንሰራ ተነስተናል። ህንፃው ለምን አስፈለገ ብለን ብንጠይቅ አንደኛው ምክንያት ለጸበል ሶስት ቀን፣ ሰባት ቀን ወይም ከዛ በላይ በምንቆይበት ጊዜ ረዘም ያለ ርቀት ሄደን ሆቴል ይዘን በየቀኑ ወደ ጸበሉ ከመመላለስ ይልቅ እዛው ገዳም ውስጥ ሱባኤ ይዘን ጸሎታቱን እየተካፈልን ፈውሳችንን እንድናገኝ ስለሚረዳ ነው። ሌላኛው ምክንያት ደግሞ በአሁኑ ሰዓት በርካታ ኢትዮጵያውያንና ኤርትራውያን ወጣቶች በተለያዩ በመንፈስ መረበሽ፣ ያለ መረጋጋት፣ ሲብስም በአደንዛሽ እጾች ተጠቃሚነት ሕይወታቸውን እያጡ እንደሆነ ይታወቃል። በዚሁ ችግር ልጆቻቸውን የሚያደርጉበታተው የሚሰቃዩ ብዙ ወላጆችም አሉ። እስካሁን በዚህ ጸበል ቦታ መጥተው ከእነዚህ ሁሉ ችግሮች የተገላገሉ በርካታ ወጣቶች ምስክር ናቸው። ገዳሙ በዚህ ችግር ውስጥ ላሉ ወጣቶች በጸበሉ ፈውስን ከማግኘት በተጓዳኝ ከአእምሮ ሐኪሞች ጋር በመተባበር የምክር አገልግሎት እንዲያገኙም ያመቻቻል። እናታችን ኪዳነ ምህረት በቃል ኪዳኗ እንድትጠብቀን፣ ልጆቻችንም በመንገድ እንድትመራቸው ይህ ቦታ ከመቼው የሚበልጥ ያስፈልገናል። የእግዚአብሔር ምህረቱ አያልቅምና በስደት ሀገርም ሆነን የምንድንበትን የፈውስ ቦታ አዘጋጅቶልናል እና እንድንጠቀምበት እርሱ ይርዳን። ውድ ኢትዮጵያውያንና ኤርትራውያን የተዋሕዶ ልጆች በዚህ ግንባታ ለመሳተፍ የበረከት ጥሪ እንዳያመልጣችሁ እያልን ስራውን ለማስጀመር የሚያስችል የገንዘብ ማሰባሰቢያ ምሽት የራት ግብዣ እና የወንጌል አገልግሎት አዘጋጅተናል። ቦታው በቶሮንቶ ቅድስት ማርያም ካቴድራል 84 ታይኮስ ድራይቭ ቶሮንቶ ኦንታሪዮ የሚገኝ ሲሆን ዕለቱም ቅዳሜ ሜ 24 2025 በ5 ፒኤም ይጀመራል። ትኬቱን ለማግኘት ላሊበራ ሬስቶራንት ብሎር ቶሮንቶ፣ ላሊበራ ሬስቶራንት ዳንፎርዝ ቶሮንቶ፣ አዲስ ስፖርት ባር ቶሮንቶ፣ ጤና እንጀራ ክችነር፣ አማሀ ስጋ ቤት ክችነር ይገኛል። በተጨማሪም ድጋፍ ለማድረግ ለምትፈልጉ በተለያዩ የክፍያ አማራጮች ተዘጋጅተዋል። በዕለቱ ለመገኘት የማትችሉ ወይም ከርቀት ሆናችሁ አንድ ቀን በዚህ ቦታ ሄጄ ፈውስን አገኛለሁ የምትሉ በተቀረው ካናዳና አሜሪካን ለምትኖሩ ምዕመናን ደግሞ ጎፈንድሚ በመጠቀም ከበረከቱ እንድትሳተፉ ይሆናል። የክብራችን ጌጥ ሽልማት እንወድሻለን ኪዳነ ምህረት፣ ለእግዚአብሔር ታቦቱ መቅደሶ ቀርበና አልባንቺ ወደ ንጉሶ የክብራችን ጌጥ ሽልማት እንወድሻለ ኪዳነ ምህረት አውቀዋለው ደጅሽን የእረፍት ቦታ ይሄድ ጽኑ ሰላም ጸጥታ ማግኛል የት ዳለ

ነ ምህረት መጽናኛዬ፣ ምስጥረኛዬ ነሽ፣ ምስጥረኛዬ ኪዳነ